ሰላም ጤና ይስጥልኝ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በአምስተኛ ሳምንት የሲቢ ኢትዮጵያ ፕሪምየር ሊግ በሚደረጉ ጨዋታዎች ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ፣ ሰላም እንዴት አለ ሁሉ ሰላም መልካም ዛሬ እንግዲህ በብስራት አታ ፕሮግራማችን በርካታ መረጃዎችን የተለዋወጥን ቆይታ እናደርጋለን። ቀዳሚው መረጃችን የሚሆነው የሲቢ ኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንቱ ላይ ደርሷል። የአምስተኛ ሳምንት ጨዋታዎች ዛሬ ይደረጋሉ። ቀን ሰባት ሰዓት ላይ ኢትዮ ኤሌክትሪክን ከነገሊያርሲ በሚያገናኘው ጨዋታ ላይ የአምስተኛ ሳምንት ጅማሮ ይሆናል። መቀለ ሰባ እንደርታን ከወላይታ ዲቻ በሐዋሳ ዩኒቨርሲቲ ሜዳም ቀዘጠኝ ሰዓት ላይ ያገናኛል። እነዚህ ሁለት ጨዋታዎች ዛሬ የአምስተኛ ሳምንት የሲቢ ኢትዮጵያ ፕሪምየር ሊግ ጅማ የመጀመሪያ ጨዋታዎች ናቸው። እነዚህን ጨዋታዎች እናነሳለን። በሳምንቱ መጨረሻ እንግዲህ የሳምንቱ ትልቁ ጨዋታ መቻልን ከፋሲል ከነማ የሚያገናኘው ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ይህንንም ጉዳይ የምንለው ነገር ይኖረናል። እንዲሁም የተሰማ አዳዲስ መረጃዎች አሉ። የቅዱስ ጊዮርጊስ ቦርድ ስብሰባው እንዳከናወነ እናስታውሳለን። ጠቅላላ ጉባኤውን ታዲያ ይህ አዲስ የተመረጠው ቦርድ እግድ በፍርድ ቤት እግድ እንደተላለፈበት ተሰምቷል። ይህንንም ጉዳይ እናነሳለን። ኢትዮጵያ ቡናን ቤት አዳዲስ ጉዳዮች ወደፊት ይኖራሉ ተብሎ ይታሰባል። ብዙ የተሰሙ መረጃዎች አሉ። እነዚህንም ጉዳይ እናነሳለን። ግን በዋናነት የሲቢ ኢትዮጵያ ፕሪሚየር ሊግ ቀዳሚ ጉዳያችንና ዋነኛ ትኩረታችን ነው የሚሆነው። አምስተኛ ሳምንቱ ላይ ደርሷል። እንግዲህ በአራተኛ ሳምንት አስራ ሰባት ግቦች ተቆጥረዋል። አንድ ጎል ልዩነት አለው ከአራተኛ ሳምንት አስራ ስድስት ግቦች ነበረ በአራተኛ ሳምንት የተቆጠሩት አሁን አስራ ሰባት ግቦች ተቆጥረዋል። ግን አሁንም የቢጫ ካርድ የበዛበት ጨዋታዎቹ በእያንዳንዱ ጨዋታዎች ቢጫ ካርዶች የሚበዙበት ጨዋታ ሆኗል። በዚህኛው ሳምንት ስድስት ቀይ ካርድ ተመዞበታል እንዲሁም ደግሞ ሀምሳ ዘጠኝ ቢጫ ካርድ ነው የተመዘዘው በእያንዳንዱ ጨዋታዎች ላይ እንግዲህ ጎል የማናይበት ግን ቢጫ ካርዶች የሚበዙበት ይህም ታዲያ በሀምሳ ዘጠኝ በእያንዳንዱ ጨዋታ ከአምስት በላይ ቢጫ ካርዶች ይመዘዛሉ ማለት ነው ትልቅ ቁጥር ነው ይህም በዚህኛው ሳምንትስ እነዚህ ቁጥሮች ይቀንሳሉ ወይስ ደግሞ የበለጠ ያሻቅባሉ? የምንመለከተው ጉዳይ ነው። እንግዲህ የነዚህን ጨዋታዎች እንመልከት። በመጀመሪያ መሌ አዎ፣ እንግዲህ እስካሁን በተደረጉት የአራት ሳምንት ጨዋታዎች እንግዲህ ወደ ሰላሳ ስምንት ያህል ጨዋታዎች ተደርገዋል። በነዚህ ሰላሳ ስምንት ጨዋታዎች እንግዲህ ወደ ስልሳ አምስት ጎሎች ተቆጥረዋል። በአማካይ አንድ ነጥብ ሰባት ጎል ተቆጥሯል ማለት ነው። ቀደም ሲል ያነሳው እንግዲህ የዚህ ከጥፋት ጋር ተያይዞ የሚሰሩ ጥፋቶች ከጨዋታ ጨዋታ ከሳምንት ሳምንት እየጨመረ የሄደበት ሁኔታ ነው ያለው አሁንም በአማካይ አስራ አምስት ጥፋቶች በቡድኖች ይሰራሉ በየጨዋታው። ይህ ደግሞ ጨዋታዎቹን አሰልቺ እንዲሆን ከሚያደርጉ ጉዳዮች ዋነኞቹ ናቸው። በየሳምንቱ የቡድን ቅጣቶች እንደዚሁ ይተላለፋሉ። እነዚህም እንግዲህ ቆም ተብሎ መታሰብ መታየት ያለባቸው ጉዳዮች ይመስለኛል ና የቡድን አሰልጣኞች፣ የቡድን አመራሮች፣ አወዳዳሪ አካል እንደዚሁ በዚህ ጉዳይ ላይ መነጋገር የሚያስፈልግ ይመስለኛል። እንግዲህ ምናልባት አምስተኛው ሳምንት ከተጠናቀቀ በኋላ በሚደረጉ የከተማ ዝውውር ላይ ጉዳይ ትኩረት ይሰጠዋል ብዬ አስባለሁ። ያለበለዚያ የጨዋታዎችን መልክ የሚቀይርበት ሁኔታ ሊፈጠር ይችላል ና እሱን እንግዲህ በተወሰነ ደረጃ አንስተን ሰራ ይሆናል። በዋናነት ግን በዚህ አራት ሳምንት ጨዋታዎች በሁለት ከተሞች በሚደረጉ ውድድሮች ግን ትልቅ ልዩነት እየተመለከትን ነው። ያ ልዩነት ምንድን ነው የሚለውን ዛሬ እናያለን። ኢትዮጵያ ቡና አካባቢም እንደዚሁ አዳዲስ መረጃዎች በሳምንቱ መጨረሻ የሚሰሙበት ሁኔታ እንዳሉ አንዳንድ ፍንጮች እየታዩ ይገኛሉ። በቅዱስ ጊዮርጊስ በኩል እንደዚሁ ያልተጠበቀው መረጃ ወጥቷል። ይሄም ሌላ ወዛጋቢ አዲስ አጀንዳ የፈጠረበት ሁኔታ እንዳለ እንመለከታለን። ወላይታ ዲቻ ቤትም እንግዲህ በቀደም ካደረግነው ውይይት በኋላ አዲስ ውሳኔ የተላለፈበት ሁኔታ አለ። እሱንም እንደዚሁ ዛሬ ላይ የምንመለከት ይሆናል ማለት ነው አ እነዚህን ጉዳዮች እያነሳን መረጃ የተለዋወጥን ቆይታ እናደርጋለን። ቀዳሚ የምናደርገው ጉዳያችን እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት ጨዋታዎችን እንመልከት ቀዳሚ የሚሆነው ጨዋታ ዛሬ ሰባት ሰዓት ላይ የሚደረገው ጨዋታ ነው ነገሌ አርሲ ከኢትዮኤሌክትሪክ የሚያገናኝ ጨዋታ ነው ኢትዮኤሌክትሪክ እንግዲህ በጥሩ ፎርም ላይ ያለ ቡድን ነው ነገሌ አርሲ በአንጻሩ እስካሁን አንድም ጨዋታ አላሸነፈም ሁለት አቻ ተለያይቶ አስራአምስተኛ ደረጃ ላይ ነው ያለው በሁለቱ ሽንፈት ገጥሞታል እነዚህን ጉዳዮች እናንሳ ምናልባት የነገሌ አርሲ ከሁለቱም ከሸገር ከተማና ከነገሌ አርሲ በጨዋታ ደረጃ ጥሩ እንቅስቃሴን የሚያሳየው ቡድን ነገሌ አርሲ ነው፣ ግን በሜዳ ላይ የመጀመሪያ ድሉን እንግዲህ የፕሪሚየር ሊግ ድሉን እስካሁን ማግኘት አልቻለም። አራት ሳምንት ተቆጥረዋል። እንግዲህ በአምስተኛ ሳምንት ደግሞ ከጠንካራው ኢትዮ ኤሌክትሪክ ጋር ነው የሚገናኘው። ይህንን ጨዋታ በእንዴት አይነት መልኩ ይወጣዋል? በጅጉ የሚጠበቅ ጨዋታ ነው። ቀን ሰባት ሰዓት ላይ የሚደረግ ጨዋታ ነው። የጨዋታ የአምስተኛ ሳምንት የፕሪሚየር ሊግ ጅማሮ ነው። ይህን ጉዳይ እንመልከት። ማለት አርሲ ነገሌ በየ ጨዋታዎቹ ወጥ አቋም የማያሳይ ብልጭ እያለ የሚጠፋ እንቅስቃሴ የሚያደርግ ቡድን ሆኗል። በተለይ በተከላካይ ክፍሉ አካባቢ ላይ ፍጹም መረጋጋቶች የሌለው ቡድን ነው። አማካይ ክፍል ላይ ልምድ ያላቸው በጣም በሳል የሚባሉ ተጫዋቾች አሉ። ነገር ግን እነዚህ ተጫዋቾች አጠቃላይ ቡድኑ እንቅስቃሴ ተሸክመው ለማስቀጠል ሲቸገሩ የሚታይበት ሁኔታ ነው እየተመለከትን ያለ ነው። እስካሁን ድረስ እንግዲህ እንደገለጽከው ማሸነፍ አልቻለም። ይህ ደግሞ ቡድኑን ከጨዋታ ጨዋታ ያለውን በራስ መተማመን ያወረደ የሚመጣበት ሁኔታ ነው ያለው እና ዛ ዛሬ ላይ በእርግጠኝነት ለማሸነፍ ወደ ሜዳ ይገባሉ ብዬ አስባለሁ። ግን ደግሞ የሚገጥሙት ደግሞ የወቅቱን ጠንካራውን ኢትዮ ኤሌክትሪክ ነው እና ኢትዮ ኤሌክትሪክ እስካሁን ባደረጋቸው ጨዋታዎች ምንም ሽንፈት ያላስተናገደ በጥሩ አቋም ላይ የሚገኝ ቡድን ከመሆኑ ጋር ተያይዞ የቀን ሰባት ሰዓቱ ጨዋታ እጅግ በጣም ጠንካራ ፉክክር ይታይበታል ብዬ እጠብቃለሁ። ቀጣይ የሚደረገው ሀዋሳ ላይ የሚደረገው ጨዋታ እንደዚሁ፣ ወላይታ ዲቻ እንግዲህ አሰልጣኙን ካሰናበታ በኋላ ለመጀመሪያ ጊዜ የሚያደርገው ጨዋታ ነው እንግዲህ። አሰልጣኝ ገብረ ክርስቶስ በቡድኑ ባለፉት አራት ጨዋታዎች ላይ በተመዘገበ ውጤት መሰረት ከቡድኑ እንዲሰናበቱ ተደርገዋል። እንዲሁም ደግሞ ቡድኑን ከመሰረቱትና ለረዥም ዓመታት ከመሩት መካከል አንዱና ዋነኛው የሆነው አቶ አሰፋ ኦሲሶ እንደዚሁ የተሰናበቱበት ሁኔታ ነው ያለው። የክለቡ ቦርድ አመራር በሁለቱ ግለሰቦች ላይ የወሰነው ውሳኔ እንግዲህ በብዙኑ የክለቡ ደጋፊዎች ዘንድ ተቀባይነት ያገኘ ጉዳይ ሆኗል። ብዙዎች ውሳኔውን እየደገፉት ነው የሚገኙት። እንግዲህ በተለይ በተለይ አቶ አሰፋው ሲዞ ከክለቡ ይሰናበታሉ የሚል ነገር ብዙዎች ጋ አልነበረም። ነገር ግን ክለቡ ቦርድ ይህንን ትልቅ ውሳኔ ወስኗል እና ዛሬ ላይ ቡድኑ በአዲሱ አሰልጣኝ ቴድሮስ ቀነኒ እየተመራ ነው ወደ ሜዳ የሚገባው። ቴድሮስ ቀንኒ እንግዲህ ቀደም ሲል ለኢትዮጵያ መድንና ለአየር ኃይል ቡድኖች በመጫወት ያሳለፈ ከቅርብ ዓመታት ወዲህ ደግሞ ወደ አሰልጣኝነቱ ተሰማርቶ በተለያዩ ክለቦች ውስጥ በማሰልጠን ላይ የሚገኝ ወጣት አሰልጣኝ ነው። እንግዲህ በሱ የተመራ ቡድኑ ዛሬ ወደ ሜዳ ይገባል። ወላይታ ዲቻ እንግዲህ አሰልጣኝ ገብረ ክርስቶስ ቢራራን ቢያሰናበትም እንግዲህ ለአሰልጣኝ ቴድሮስ ቀነኒ የሙሉ ለሙሉ የዋና አሰልጣኝነት ኃላፊነቱን እንግዲህ ለጊዜው ነው የሰጠው። እንግዲህ በቀጣይነት ከአሰልጣኙ ጋር ከውል ጋር ተያይዞ የሚነሱ ጉዳዮች አሉ። እነሱ እስኪጠናቀቁት ድረስ እንግዲህ በጊዜያዊ አሰልጣኝነት ይቀጥላሉ። በቀጣይ ደግሞ አዲስ አሰልጣኝ ያመጣሉ ወይም ባለው በቴድሮስ ቀነኒ ይቀጥላሉ የሚለውን በቀጣይ የምንመለከት ይሆናል። ነገር ግን ሁለቱም ውጤት ያላመጡ ቡድኖች የሚያደርጉት ፉክክር ነው። ሁለቱም ከታች ያሉ ናቸው። ስለዚህ ሁለቱም ወደ አሸናፊነት መምጣት ይፈልጋሉ። ለማሸነፍ ደግሞ ሁለቱ ጋር ያለው አቅም ወሳኝነት አለው። ሁለቱም ጥሩ ስብስብ ያላቸው ናቸው። በተለይም መቀሌ ሰባ እንደርታ በርካታ ተጫዋቾችን በቡድን ውስጥ አሰባስቧል። ነገር ግን እስካሁን ማሸነፍ አልቻለም። በርካታ ጎል የተቆጠረበትም ቡድን ሆኖ ተመዝግቧል፤ መቀሌ ሰባ እንደርታ። ስለዚህ ይሄ የሁለቱ ቡድኖች ጨዋታም እንደዚሁ ጠንካራ ፉክክር የሚደረግበት ያለበት ጨዋታ ነው ብሎ መውሰድ ይቻላል። በተለይ ደግሞ የወላይታ ድቻና የመቀሌ ሰባ እንደርታ እንዳልከው ነው። መለይ አንድ ጨዋታ ብቻ ነው መቀሌ ሰባ እንደርታ ማሸነፍ የቻለው። በክረምቱ የተጫዋች ዝውውር በንቃት ተሳትፎ ነበረ ቡድኑን ለማጠናከር ግን በእነዚህ በአራቱ ጨዋታዎች የሚፈልገውን አይነት ውጤት እንዳላመጣ በደንብ እየተመለከት ነው ያለ ነው ስለዚህ ዛሬ አዲሱ አሰልጣኝ ላይ ታቲቻ እንግዲህ የመጀመሪያ ድላቸውን ለማስመዝገብ በንቃት ወደ ሜዳ እንደሚገቡ ይጠበቃል መቀለ ሰባ እንደርታም ወደ አሸናፊነት ለመመለስ ጥረት ያደርጋል ተብሎ ይጠበቃል የሁለቱ ፉክክር በደንብ የሚጠበቅ ነው የሚሆነው በተመሳሳይ ኢትዮ ኤሌትሪክም ከነገሊያርሲ ነገሊያርሲም የመጀመሪያ አመቱን ድሉን ለማግኘት ነው ወደ ሜዳ የሚገባው ኢትዮ ኤሌትሪክም መሪነቱን ከመቻል የሚረከብበት እድል ይኖራል። መቻል እስኪጫወት ድረስ ወይም ደግሞ ፋሲል ከነማም እስኪጫወት ድረስ የመሪነቱን የሚረከብበት ድል ስለሚኖር ወይም ደግሞ አሸናፊነቱን ላስቀጥሎ ለመዝለቅ የሚያደርገው ፉክክር በመሆኑ በደንብ ይጠበቃል። ጠንካራ የሚባል ነው። የተከላካይ ክፍሉም ጥሩ የሚባል ነው። የኢትዮ ኤሌክትሪክ ቅድም እንዳነሳሁት በአማካይ ክፍል ላይ ነገን ሊያርስ የተሻለ ብልጫ ሊወስድ ይችላል። ግን ያንን ብልጫ የ ኢትዮ ኤሌክትሪክ የተከላካይ ክፍል በቀላሉ እጅ ይሰጣል ተብሎ አይጠበቅም። በእጅጉ የሚጠበቅ ጨዋታ ነው። በተለይ የሰባ ሰዓት ጨዋታዎች በጥሩ ፉክክር የምናይባቸው ጨዋታዎች እየሆኑ አይደሉም። በደንብ እየተመለከት ናቸው ነው አሰልቺ የሚባሉ ጨዋታዎች ናቸው። ብዙ ካርዶች የሚመዘዝበትም ጨዋታ ከተመለከትከው የሰባ ሰዓት ጨዋታዎች ናቸው። በደንብ ፊዚካል ባትል የምናይበት ጨዋታ እየሆነ የተመለከት ነው። ለሁሉም እነዚህ ጨዋታዎች ዛሬ የሚደረጉ ጨዋታዎች ናቸው። በእጅጉ የሚጠበቁ ጨዋታዎች ናቸው። እንግዲህ ሰባት ሰዓት እና ዘጠኝ ሰዓት በሀዋሳ ዩኒቨርሲቲ ሜዳ ና በአዲስ አበባ ስቴዲየም ነው የሚደረጉት። ቅድም መግቢያ ላይ አንስተው ነበረ ልዩነቱን እያልክ ነበረ። የሀዋሳ ዩኒቨርሲቲ ሜዳ ጨዋታዎች ና የአዲስ አበባ ስቴዲየም ሜዳዎች በእጅጉ ልዩነት እንዳላቸው በደንብ ተመልክተናል። ጎሎች የሚቆጠሩት እዛ ሀዋሳ ሜዳ ላይ ሀዋሳ ዩኒቨርሲቲ ሜዳ ላይ የሚደረጉ ጨዋታዎች ብዙ ጎሎች የሚቆጠሩባቸው ናቸው። እዚህኛው ሜዳ ላይ ግን በእጅጉ አብዛኛው አያቻ ውጤት የሚያመዝንበት ሆኖ እየተመለከት ነው ነው እና የሰአቱን ጉዳይም እናነሳለን የሜዳ ምቾት ጉዳይም እናነሳለን። ሀዋሳ በአንጻራዊነት የተሻለ ሜዳ ከአዲስ አበባ ስቴዲየም የተሻለ ሜዳ ነው። ሳሩም ትንሽ የተሻለ ነው ስንመለከተው፣ የሰአቱም ከዘጠኝ ሰዓት በኋላ የሚደረጉ ዘጠኝና አስር ከዛ አስራ ሁለት ሰዓት የሚደረጉ ጨዋታዎች ናቸው እየተመለከት ነው ያለ ነው። እኛው ጨዋታ ግን ሰባትና አስር ሰዓት የሚደረጉ ጨዋታዎች ናቸውና ከዛ አንጻር ብዙ ልዩነቶችን የተመለከ ምናልባት ሙሉ አዲስ አበባ ቢደረግ ኑሮ አስራ ስድስት ጎል ስለመቆጠሩ እርግጠኛ አልነበርንም። በአስር ጨዋታዎች አስር ጎሎች እንደዛ የምንመለከትበት እድል ሁላ ሊኖር ይችላል የሚል ነገር ይኖራል ና ከፋሲል ከነማ ና ከመቻል ጨዋታ ከመሄዳችን በፊት ይህንን ጉዳይ የተወሰነ ንበል። እንግዲህ ባለፉት የአራት ሳምንት ጨዋታዎች ሰላሳ ስምንት ጨዋታዎች ተደርገዋል። በአዲስ አበባ አስራ ስምንት ሀዋሳ ሀያ ጨዋታዎች ተደርገዋል በእነዚህ ጨዋታዎች በሀዋሳ በተደረጉት ሀያ ጨዋታዎች አርባ አንድ ያህል ጎሎች ተቆጥረዋል በአማካይ ሁለት ነጥብ ዜሮ አምስት ጎሎች እየተቆጠሩ ነው በሀዋሳ ስቴዲየም በአዲስ አበባ በአንጻሩ በአስራ ስምንት ጨዋታዎች የተቆጠረው ወደ ሀያ አራት ጎል ነው አንድ ነጥብ ሶስት ስምንት ጎሎች ነው የተቆጠሩት ወደ አስራ ሶስት ጎሎች ልዩነት በሁለቱ ሜዳዎች ላይ ይታያል በጎሎች ብቻ ሳይሆን በጨዋታዎችም ስትሄድ ለምሳሌ ምንም ጎል ያልተቆጠረባቸው ወደ ስምንት ጊዜ ያህል ምንም ጎል አልተቆጠረም በዚህ የአራት ሳምንት ጨዋታዎች ከእነዚህ ውስጥ እንግዲህ ስድስቱ ምንም ጎል ያልተቆጠረበት ጨዋታ የተደረገው በአዲስ አበባ ነው በመሸናነፍ የተጠናቀቁ አስራ ሶስት ጨዋታዎች አሉ ከአስራ ሶስት ጨዋታዎች ውስጥ ሰባቱ በመሸናነፍ የተጠናቀቀው ጨዋታ ጎሎች የተቆጠሩበት ጨዋታ ያለው አዋሳ ላይ ነው እንደዚሁ በአንድ ወገን ብቻ ጎል የተቆጠረባቸው ጨዋታዎች ወደ 17 ጨዋታዎች አሉ። ከ17ቱ ጨዋታዎች አስራ አንዱ ጨዋታዎች በመሸናነፍ የተጠናቀቀው ወይም በአንድ ቡድን ጎል አግቢነት ያለቀ ጨዋታ ያለው አዋሳ ላይ ነው። አሁኑም በብዙ ቁጥራዊ መረጃዎች ስትሄድ አዋሳ ላይ የተደረገው ጨዋታ በአዲስ አበባ ከተደረገው ጨዋታ ፍጹም የተለየ ነው ብሎ መውሰድ ይቻላል። ይህ ለምን ሆነ የሚለው ነው አሁን ዋናው ጥያቄ። ለዚህ እንግዲህ የተለያዩ መላምቶች ይሰጣሉ። አንደኛው ከአዲስ አበባ ይልቅ የሐዋሳው ስቴዲዮም የመጫወቻ ሜዳ ምቹ መሆን ነው ተብሎ የሚወሰደው የሐዋሳ ሜዳ እንደ አዲስ አበባ ስቴዲዮም አባጣ ጉርባጣ የሌለው ልኳስ ለማንሸራሸር የሚመች ሜዳ ነው በአንጻር አይደል ተብሎ ይታሰባል። የአዲስ አበባ ስቴዲዮም ሜዳ ግን በተለይ በተለይ በተለይ አሁን ትላንትናም ሰሞኑንም ከተለያዩ ክለብ ተጫዋቾች ጋር እናወራ አወረ ሳወራ ነበርና ሁሉም የሚነግሩኝ ነገር የአዲስ አበባ ስቴዲዮም የመጫወቻ ሜዳ በተለይም የተከላካይ ክፍሉ ያለበት ቦታ ላይ ፍጹም ፍጹም ኳስ ለመቆጣጠር የማይመች ቦታ ነው እና ሁልጊዜ ጭንቀታችን አሰልጣኞቻችን ኳስ መስርቱ ይሉናል። ኳስ ለመመስረት ደግሞ ሜዳው አይመችም እና ሁልጊዜ ኳስ ሲመጣ በሰቀቀን ነው የምንይዘው። ይነጥራል፣ አይነጥርም፣ ማቀበል አለብኝ፣ ማቀበል የለብኝም የሚል ዳይናማ ውስጥ እየገባ ነው ኳሱን የምንቆጣጠረው እና ስለዚህ ብዙ ጊዜ የምንወስደው እርምጃ ማዝዳት ነው ኳሱን ስለዚህ ታወጣላለ እና እዛ አካባቢ ላይ ምቾት አይሰማም ስለዚህ ጎሎች ሊቆጠሩ አይችሉም በብዛት የማይቆጠሩት ጎሎች የጥንቃቄ እግር ኳስ ነው ሁሉም ሰው የሚጫወተው ስህተት ላለመስራት ነው ተጠያቂ ላለመሆን የምታደርገው እንቅስቃሴ ነው የሚል ነገር ነው ያለው በዋናነት አዲስ አበባ ስቴዲየም ላይ እየቀረበ ያለው ትልቁ ችግር የሜዳ ችግር ነው በዋናነት ይሄ በመጫወቻው ሰዓት ያለ ነው ከመጫወቻ ውጭ አዲስ አበባ ላይ ያሉ ቡድኖች ከተወሰኑት በስተቀር ሌሎቹ የልምምድ ሜዳ ሁሉ የማያገኙበት ሁኔታ ነው ያለው አዲስ አበባ ላይ በሚደረገው ውድድር፣ በተለይ በተለይ አሪሲ ነገሌ፣ ወላይ፣ ሀዲያ ሆሳና፣ አርባ ምንጭ ከተማ ብዙ ሰዓታቸውን የሚያጠፉት በሜዳ በምፈለግ ነው እና አንድ ሜዳ ላይ ሦስቱም ሊገኙ ይችላሉ። ሜዳ እዛ ባዶ ነው ብሎ ሲመጡ ሦስቱም እዛ የሚገኙበት ሁኔታ ሁሉ ይፈጠራልና በጣም በጣም በጣም እነዚህ እንግዳ ቡድኖች በሜዳ በጣም የተቸገሩበት ሁኔታ፣ የሊግ ካምፓኒው ምንም አይነት የመለማመጃ ሜዳ ያላዘጋጀበት ሁኔታ እንዳለ ነው። ሌሎች ከተሞች ላይ ለምሳሌ አዋሳ ላይ ዝጠይቅ የተወሰኑ ሜዳዎች ፕሮግራም ወጥቶላቸው ራሱ ሊግ ካምፓኒ አዘጋጅቶ ሜዳዎች ጨዋታዎች ይደረጋሉ። ከዚህ በፊት የሚደረግ የነበረው እንደዚህ ነው። ሊግ ካምፓኒው ነው ሜዳዎች የሚያዘጋጀው። እዚያ ሜዳ ላይ ሰዓት ላይ መቼ ይችላል ምናምን ግን በቃ ሜዳዎች ተዘጋጅቶላል እዚህ ሜዳ ላይ ስራ ተብለ አሁን ዘንድሮ ግን አዲስ አበባ ላይ ግን የትኛውም የልምምድ ሜዳ አልተዘጋጀም ክለቦች ራሳቸው እየፈለጉ ነው የሚሰሩት ይሄ ደግሞ ተገቢና ትክክል አይደለም ስለዚህ አንዳንዱ አንድ ቡድን እንዲያውም አርባ ምንጭ ከተማ መሰለኝ ምንም ልምምድ ሳይሰሩ የቀሩበት ሁኔታ ነበረ ሜዳ ተቸግረው አሁን ቴትራቸው አካባቢ ያለ አንድ ጉቶ ሜዳ የሚበላለ ትንሽ ሜዳ ነው በጣም እና እዛ ላይ ኳስ ተጫዋቾቹ ጠንከር ብለው እንኳ ለመምታት ይፈራሉ። ሰው ግቢ ነው የሚገባው፣ ወንዝ ውስጥ ነው የሚገባው ምናምን። እና በእንደዚህ ሁኔታ ነው ልምምድ ሳይሰሩ የሚጫወቱበት። ቢሰሩም ደግሞ በሚፈልጉት ደረጃ ልምምድ ሳያደርጉ ወደ ሜዳ የሚመጡበት ሁኔታ እንዳለ ተረድቻለሁና አንዱ የሚነሳው ለጎሉ አለመቆጠር የዚህ የሜዳ ጉዳይ ነው። በሁለተኛነት የሚነሳው የጨዋታዎቹ ሰዓቶች ናቸው። ሁለቱም ሜዳዎች ላይ ጨዋታዎቹ የሚደረጉበት ሰዓት ለተጫዋቾቹ ምቹ አይደለም። በተለይ አዲስ አበባ ላይ የሚደረገው ጨዋታ ሰባት ሰዓት ላይ የሚደረገው ጨዋታ ፍጹም ፍጹም ሳይንሳዊ ያልሆነ ህገወጥ የሆነ ጨዋታ ነው። ሰባት ሰዓት ላይ የሚደረገው ይሄ ጨዋታ መቀየር መሰረዝ አለበት፣ ሲሉ እንግዲህ ባለሙያዎችም ሳይንሱን በመጥቀስ የተናገሩበት ሁኔታ ላይ ነው ያለው። ሐዋሳ ላይም ያለው የዘጠኝ ሰዓቱ ጨዋታ በአንጻራዊነት ከሰባት ሰዓቱ የተሻለ ሊባል የሚችል ነው እንጂ እሱም እንግዲህ ተጫዋቾቹ ከስምንት ሰዓት ጀምሮ ሜዳ ላይ የሚቆዩበት ከሰባት ሰዓት ምናምን ጀምሮ ደግሞ ከሆቴል በመጉ በጉዞ ላይ የሚያሳርፉበት ምናምን ነው እና በቂ እረፍት ሳያደርጉ የሚያደርጉ ጨዋታ ከመሆኑ ጋር ተያይዞ ጎሎች በብዛት ሊቆጠሩ አልቻሉም። ፉክክሮቹ ላይ በአብዛኛው የቀነሰበት ሁኔታ ነው ያለው እንግዲህ ወደ አስራ ሁለት ከ ሰላሳ ስምንቱ ጨዋታ አስራ ሁለት ጨዋታዎች በአቻ ውጤት የተጠናቀቁበት ሁኔታ ነው ያለው። ሰማኒያ ሰባት ከመቶ የሚሆን ክሊንሽት አለ ጎሎች ሳይቆጠሩባቸው የወጡ ቡድኖች አሉ። ወደ ሰማንያ ሰባት ከመቶ የሚሆኑ እና ይሄ ትልቅ ቁጥር ነውና፣ እነዚህ ሁሉ እየሆኑ ያሉት ከዚህ ከሜዳ ጋር ተያይዞ ከመጫወቻው ሰዓት ጋር ተያይዞ ያሉ ችግሮች፣ ክፍተቶች ናቸውና እነዚህን ፌዴሬሽኑ ማረም ይኖርበታል ብዬ አስባለሁ። ሊግ ካምፓኒው ማለቴ ነው። ያለ በለዛ ግን ፉክክሩ ላይ በራሱ የሚያደበዝዘው ትልቅ ነገር አለ ብሎ መውሰድ ይቻላል። እነዚህ ልዩነቶች ብዙ እንደሆኑ በደንብ እየተመለከተ ነው። በተለይ የመጫወቻ ሰዓቶች ላይ የሰባት ሰዓት ጨዋታዎች በደንብ ስንመለከታቸው አሰልቺ የሆኑ ጨዋታዎች ናቸው። ለተጫዋቾችም ለተመልካችም ብዙ ምቾት የማይሰጡ እንደሆኑ ተመልክተናል። ያው ከፓውዛ ጋር የተያዘ አዲስ አበባ ስቴዲየም ምናልባት የሚቀየርበት እድል እንደሌለ ነው ያለው መረጃ ያለው እንግዲህ የተሻለ ነገር እንደማይፈጠር ነው እየተነገረ ያለው። እንግዲህ እንዴት ይሆናል? እንግዲህ ወደፊት ምን መለከታል? የመጫወቻው ሰዓት እንግዲህ አሁን እያየን ያለ ነው። በየጨዋታው ለምናያቸው እስከ ሰላሳ ምናምን ከዛ በላይ ለሚደርሱ ጥፋቶች እኮ ሰዓቱ በራሱ ያለው ተጽዕኖ ከፍተኛ ነው። ተጫዋቾቹ ይሰላጫሉ። በፀሐይ እንተ ኃይለኛ ድካም ውስጥ ነው ያሉት። ትኩረታቸው ይወስዳል። ስለዚህ ቶሎ ብለው ወደ ጥፋት የሚሄዱበት ሁኔታ ነው ያለው እና እኔ አዲስ አበባ ላይ ውድድሩ መደረጉ በራሱ ትክክል እንዳልሆነ ማሳያ ይመስለኛል። እንግዲህ ፓውዛ የለም የልምምድ ሜዳ የለም። በምንድን ነው የፈቀድከው አዲስ አበባ ላይ ውድድር እንዲደረግ የሚለው ነገር እጅግ እጅግ በጣም አነጋጋሪ እንግዲህ አምስተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ የሚጠበቀው ጨዋታ ፋሲል ከነማን ከመቻል የሚያገናኘው ጨዋታ ምሽት አስራ ሁለት ሰዓት ላይ ይደረጋል። ይሄ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ሁለቱም ቡድኖች በአንደኛና በሁለተኛ ደረጃ ላይ የሚገኙ ቡድኖች ናቸው። በመካከላቸው ያለው የነጥብ ልዩነት የለም። እኩል ነጥብ ነ ያችላቸው በግብ ክፍያ ነው የሚበላለጡት። ሁለቱም ጠንካራ የተከላካይ ክፍል ያለውና ጠንካራ የፊት መስመር ያለው ክለብ የሚያደርጉት ጨዋታ ነው። በፋሲል ከነማ አንድ ግብ ብቻ ነው ያስተናገደው በአራት ጨዋታዎች። መቻል በአንጻሩ አምስት ግቦችን ማን ነው ሶስት ግቦችን አስተናግዷል። ያን ስትመለከት የተከላካይ ክፍሉ የፋሲል ከነማ በእጅጉ ጠንካራ እንደሆነ በባለሆም ስናነሳ ነበር። በእጅጉ ጠንካራ የተከላካይ ክፍል አለው። ግን በአንጻሩ ደግሞ የፊት መስመሩ ስንመለከት መቻል ስምንት ግቦችን አስቆጥሯል። ፋሲል በአንጻሩ አምስት ግቦችን ብቻ ነው ያስቆጠረው። ይህን ስትመለከት የተከላካይ ክፍል ጠንካራ የተከላካይ ክፍል ያለውና ጠንካራ የፊት መስመር ያለው ቡድኖች የሚያደርጉት ጨዋታ ነው፣ በእጅጉ የሚጠበቅ ጨዋታ። ሁለቱም በጥሩ ሞመንተም ላይ ያሉ ቡድኖች ናቸው። እንግዲህ ይመስለኛል ዮሀንስ ሳሌ ቀድሞ ቡድናቸውን ነው የሚገጥሙት። ጥሩ ጥሩ ተጫዋቾችን የያዘ ቡድን ነው መቻል፣ በተለይ የፊት መስመሩ መሀመድ አብራ፣ ቸርነት ጉግሳ፣ ብዙ አማራጮች ያሉት ቡድን ነው። በአንጻሩ ፋሲል ከነማም የተከላካይ ክፍሉ ስንመለከት ዋሳዋም፣ ምኞት ደበበም፣ ሳኛም ጥሩ ጥሩ የሚባለው ተከላካይ ክፍል ያለው ነው። ስለዚህ የጨዋታ በእጅጉ የሚጠበቅ ጨዋታ ነው። ጥሩ ፍክር የሚደረግበታል ተብሎ የሚጠበቅ ጨዋታ ነው። አንዱን ለአንዱ ማሸነፍ መሪነቱን የሚረከብበት የነጥብ ልዩነቱንም ወደ ሶስት ከፍ የሚያደርግበት ስለሚሆን በእጅጉ የሚጠበቅ ጨዋታ ነው። ይህንን ጨዋታ እንመልከት ነው። ምንም ትርትር የለውም። እጅግ በጣም ጠንካራ ሊባል የሚችል ፉክክር የሚደረግበት ጨዋታ ነው። እንግዲህ አሰልጣኝ ዮሐንስ ሳሌ የቀድሞ ቡድናቸውን ሲገጥሙ ጠንካራውን የተከላካይ ክፍል ይዘው ይቀርባሉ ተብሎ ይታሰባል። አሰልጣኝ ዮሐንስ ሳሌ ጎል ባያስቆጥሩ እንኳ ጎል የማይቆጠርበት ቡድን መገንባት የሚችሉ አሰልጣኝ እንደሆኑ ይታወቃል። ቢቆጠርባቸው እንኳ ከአንድና ሁለት ጎሎች የበለጠ ብዙ ጎል የማይቆጠርባቸው አሰልጣኝ ናቸው። በአንጻሩ ደግሞ የመቻል ቡድን ደግሞ በማጥቃቱን በመከላከሉ ሚዛናዊ ብለ ልትለው የምትችለው ቡድን ነውና በተለይ የፊት መስመሩ እጅግ በጣም አሁን ላይ በፕሪሚየር ሊጉ ካሉ እጅግ አስፈሪ ከሚባሉ ቡድኖች በቀዳሚነት የሚጠቀስ ነው። ሶስቱም የኢትዮጵያ ብሔራዊ ቡድን አጥቂዎች እዚህ ክለቡ ውስጥ ነው የሚገኙት። የመሀል ክፍሉ በተመሳሳይ የኢትዮጵያ ብሔራዊ ቡድን አማካይ ስፍራ ተጫዋቾች ናቸው። እንዲሁም ተከላካዩ ላይ ያሉት ተጫዋቾች ለረጅም ጊዜ በቲም ውስጥም አብረው የቆዩ የተዋሃዱ ጠንካራ ስኳድ ያለው ቡድን ነው። መቻልና መቻል በአብዛኛው እንግዲህ ከስድስት በላይ የሚሆኑ የብሔራዊ ቡድን ተጫዋቾችን ይዞ ነው ይህን ጨዋታ የሚያደርገው። እስካሁን በተደረጉት የፕሪሚየር ሊግ ጨዋታዎች ደግሞ ስምንት ጎሎችን በማስቆጠር ቀዳሚው ክለብ ነው መቻል። ቀደም ሲል እንደነገርኩ አዋሳ ላይ በርካታ ጎሎች ይቆጠራሉ ሲባል እነዚያን ጎሎች ካስቆጠሩት መካከል አንደኛው መቻል ነው እና ከመቻል ቀጥሎ እንግዲህ በርካታ ጎሎችን ያስቆጠሩት ሰባት ሰባት ጎሎችን ያስቆጠሩት ሲዳማና አዋሳ ከተማ ናቸው። በአብዛኛው ብዙ ጎሎች በማስቆጠር አዋሳ ላይ ያሉ ቡድኖች ይበልጣሉ። ፋሲል ራሱ አምስት ጎሎችን አስቆጥሯልና አዲስ አበባ ላይ ስትመጣ አምስት ጎል ያስቆጠረው ኢትዮ ኤሌክትሪክ ነው። ሌሎቹ ከዛ በታች ጎሎችን ነው እያስቆጠሩ ያሉት ሶስትና ሁለት ጎሎችን እያስቆጠሩት ያሉትና በርካታ ጎሎች የሚቆጠሩበት ውድድር አዋሳ ላይ ያለው ውድድር ነውና ይሄ በራሱ የሚነግረ ነገር አለ። ለዚህኛው ጨዋታና በሁለቱ ቡድኖች መካከል የሚደረገው ጨዋታ እጅግ በጣም ጠንካራ ፉክክር የሚደረግበት በርካታ ተመልካችም በስታዲየም ተገኝቶ የሚከታተለው ጨዋታ ይሆናል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ ምናልባት እንግዲህ ወጣቱ አጥቂ መሀመድ አበራ ላይሰለፍ የሚችልበት ሁኔታ አለ። ባለፈው ሳምንት እንግዲህ በትከሻው ላይ የደረሰ ጉዳት አለ። ያ ጉዳት ላይ ትንሽ ቅጥቅጥ ነገር አለው የሚል ነገር ነው ያለው። በተወሰነ ደረጃ ነው ልምምድ እያደረገ ያለው። እዚህ ጨዋታ ላይ ምናልባት የእሱ አለመሰለፍ መቻልን በአዲስ አሰላለፍ እንዲመጣ ሊያደርገው ይችላል ተብሎ ይጠበቃል። በፋሲል ከነማ በኩል ሁሉም ተጫዋቾች ለጨዋታው ዝግጁ እንደሆነ እየተነገረ ነው ያለው ምናልባት ከብሩክ ውጭ ብሩክ ስላለ ከዛ ውጭ ግን ሁሉም ተጫዋቾች ዝግጁ ናቸው የሚል ነገር ነው ያለውና ሁለቱ ቡድኖች እንግዲህ ከአሁን ቀደም አስራ አራት ጊዜ ተገናኝተዋል። አብዛኛውን ጨዋታ በማሸነፍ ቀዳሚው ፋሲል ከነማ ነው። መቻል ሶስት ያህል ጨዋታዎችን ብቻ ነው ያሸነፈው። አራት ያህል ጨዋታዎችን በአቻ ውጤት የፈጸሙበት ሁኔታ ነው ያለውና ይሄ ጨዋታ ከሳምንቱ ከሚደረጉ ጨዋታዎች ሁሉ ጠንካራው ጨዋታ ነው ተብሎ ነው የሚጠበቀው። አንደኛ በመሪው ደረጃ ላይ ያሉ ቡድኖች ናቸው። ሁለተኛ የየራሳቸው የግል ጥንካሬ ያላቸው አሰልጣኞችና ቡድኖች ከመሆናቸው አንጻር ጨዋታው እጅግ እጅግ በጣም ጠንካራ ይሆናል ተብሎ ነው ይጠበቅ። የብዙዎችን ትኩረት የሚስብ ጨዋታ ነው የሲቢ ኢትዮጵያ ፕሪሚየር ሊግ ምናልባት እስካሁን ከተደረጉት ጨዋታዎች ብዙ የደርቢቶች ጨዋታዎችን ተመልክተናል። ግን ከጨዋታው ቁጥርም አሁን ከመግፋቱም የተነሳ ካላቸው የነጥብ መቀራረብም የተነሳ መሪነቱን ለመጨበጥ የሚደረግ ጨዋታ በመሆኑ በእጅጉ የሚጠበቅ ነው። መቻል ቅድም እንደጠቀስከው በርካታ ተጫዋቾችን የያዘ ነው። ምናልባት በስኳድ ጥራት ደረጃ ከኢትዮጵያ ፕሪሚየር ሊግ ክለቦች ቀዳሚው ክለብ ነው ብሎ ብንናገር ብዙ ማጋነን የሚሆን አይደለም። የአማካይ ክፍሉም ጥራት ያላቸው የአማኑኤልንና የአብዱልከሪምን ጥራት በኢትዮጵያ ፕሪሚየር ሊግ ላይ ከዚህ በፊት ብዙ ተመልክተነዋል። አሁን ላይ ባለው ቁመና ለዋንጫ ከሚገመቱ ቡሮች መካከል መቻልን ካለው የስኳር ጥራት አንጻር ቀዳሚ የምታደርገው ክለብ ነው እና ከዚህ አንጻር ምናልባት ለፋሲል ከነማም ፈታኝ የሚሆንበት ይመስላል። ካለው የሴት ተጫዋቾቹ ከኢንዲቪዥዋል ኳሊቲ አንጻር ጥሩ ጥሩ ተጫዋቾችን ትመለከታለ ባገኙት አጋጣሚ የሆነ ነገር ሊፈጥሩ የሚችሉ ተጫዋቾች ይናል። ከልምድም የራሳቸው የሆነ ጥራት ስላላቸው ምናልባት ፋሲል ከነማ የተከላካይ ክፍሉን በደንብ ጠንካራ እንደሆነ እናንሳ እንጂ አንዳንድ ቦታዎች ላይ ግን ብዙ አዳዲስ ወጣት ተጫዋቾችን የሚጠቀም ቡድን ነው። ከዚህ አንጻር የመቻል የማሸነፍ ፕሮባብሊቲ ብዙ ከፍ ያለ እንደሆነ መመልከት እንችላለን። ግን በቀላሉ የመከላከል ዝንባሌን የሚጠቀሙ አሰልጣኝ በሆናቸው አሰልጣኝ ዮሐንስ ሳሃሌ በቀላሉ ጎል ይቆጠርባቸዋል ተብሎ አይጠበቅም። ግን በእጅጉ ጥሩ ጨዋታ እንመለከታለን ተብሎ ይጠበቃል። የጨዋታ እንግዲህ አመሻሽ 12 ሰዓት ላይ እሁድ የሚደረግ ጨዋታ ነው። በእጅጉ የሚጠበቅ ጨዋታ ነው።